ቤተሰብ ቤዛን ይጀላቸው መጥቻለሁ። እንግዲህ ሳሚ መርዙን ከአስመርምሮ ይዞ ከተመለሰ በኋላ ይህ መርዝ በጣም አደገኛ ነው። የሚገርመው ነገር ደግሞ ቤዛን ከዚህ ቀደም ሱራፌልና ቲጅሊ መርዟት የነበረው መርዝ እንደሚመሳሰል ተናገረ። ከዛ በኋላ አልገባኝም ብላ ቤዛ ስደነግጥ እኔን ገብቶኛል አለ ሱራፌል። ከኔ እራስ አለመውረዱ ሳሚ አደጋ ላይ ከእኔ እራስ አለመውረዱ ነው ሳሚ። አሁንም ጥርጣሬው እኔ ጋር ነው እያለ ይናገራል ማለት ነው ሳሚ። እውነትም ያስጠረጥራል ሱራፌል ይላል። ፖሊስ የያዘውና የመርመራው ሲለው ሳሚ ሱራፌል ደግሞ አይሆንም እያለ ነው። ቆይ አንተ ይህንን መርዝም ፖሊስ ይዞት ቢመረምረው ምን የሚያስጨንቀ ነገር አለ ብሎ ሲጨቃጨቁ እናንተ ስለ እኔ አታስቡም ወይ? ልጅን እኮ ችግር ላይ ያስገባት በእናንተ ምክንያት ነው። እባካችሁ እኔንም አትርሱኝ፣ አለች ሳሮን ማለት ነው። ከዛ በኋላ ሳሚ መርዙን ይዞ ወደ ቤቱ ሲመለስ መንገድ ላይ እንግዲህ አደገኛ የሆነ የተሸፋፈነ እንትን ወንበዴ ማለት ነው መርዙን ቀምቶ ተሮጧል። ማን እንዳስቀማው የተደረሰበት ነገር ወደፊት ትመለከታላችሁ። ማማ እንግዲህ ጅርቴ የነገረኝ ነገር እውነት ነው ወይ ትላታለች። እኔ ያለአንቺ መኖር አልችልም ኩቻ ይህ ህይወቴ ነሽ እንዴት ጥለሽ ይተዳለሽ ብላ ለኩቻ ትናገራለች። ኩቻ ደግሞ ይህ ቅንጅርቴ ምን አይነት ሰው ነው ወንፊት በውሃ ዘዋለሳ እኔ ምን ጊዜ እንደነገረሽ አላቅም። ትላታለች፣ ሳሚ ምናልባት አንድ ቀን እውነቱ ይገባው ይሆናል እንደ ጎዳሽ አውቃለሁ ግን ተመልሶ ወዳ ይመጣል ትላታለች ማማ እንግዲህ ቅንጅርት እንደዛ እንደ ሲሆንልኝ ለምንድን ነው ያልታየ? ግን መከራውን በእኔ አይቷል። ግን አልታየኝም ነበር። የዘራችን ነው እንደ ግን ሳሚም ላንች እንደዛ ነው ስትላት የሳሚ እንኳን ይለያል። እንኳን ለእኔና ላንችም የሚጨነቅ ሰው አይደለም። ህይወቱም፣ አሳቡም፣ ምኑም ቤዛ ናት ብላለች። እንግዲህ ይህንን እያወሩ እያለ ማማየና ሳሚ ገባ። ገና አሁን ሱራፌል ጦርነት ውስጥ ገባ እያለ ሳሚ ቤት ውስጥ ገባ። የማን ነው ሱራፌል ግን ለምን እነዚህን ሰዎች አተዋቸው ማለችው፣ ኩቻ ማለት ነው። ይህ ፍቅር እንዴት አልታየም ትንኮ ረሳት ብላ ኩቻ ስጠይቀው ለምን አተዋቸውም ስትለው፣ ማማ እሱ ግን ያን መርዝ እኮ ይዞት ሂደዋል ሲል የምን መርዝ ነው ብለው ጠየቁት። ዶክተሩ ነው ከተባለ ለእሱ ማን ሊነግረው ይችላል? እያሉ ግራ እያጋባቸው ነው። ሳም እንጅርቴ እንግዲህ ሊደውልለት ስልኩን ሲያነሳ፣ አትደውልለት እኔ ደጋግሜ ስሞክርለት ነበረ ስትል ነበር ማማ። ዶክተሩና ሱራፌል አንድ ላይ እየሰሩ ነው እንዳትለኝ ሳሚ ስትለው ኩቻ የዚህ ሁሉ ቁልፍ የሚያውቀው ቀንጅርት ብቻ ነው። ቅንጅርት የታለ እያለ ደጋግሞ ቢደውለትም ቀንጅርት ግን ድራሹ ጠፍቷል ማለት ነው። እንደሚመስለኝ መቶ መንገድ ላይ የቀማው ሳሚ መርዙን ቀንጅርት ይመስለኛል። እንግዲህ ዶክተሩ ደውሎ ለሳሩን መድኃኒቱን እስካሁን ያልሰጠሻት ለምንድን ነው ልጄን እባክህ አንዴ ድምጿን አሰማኝ ብትለውም እሱ ግን የመጨረሻ ሰላምታሽ ልትሰናበቻት ነው ወይ ልጅ እሽና አለ እኔ ጋር ከተለያየን በኋላ ሳሚን አይቼዋለሁ አስገድዶ መድኃኒቱን እንደወሰደብሽ አይቼዋለሁ አሁንም መድኃኒቱ እጄ ላይ ገብቷል። ስለዚህ ለሁለተኛ ጊዜ አታለሽኛል ማለት ነው። አሁንም ሶስተኛ እድል ሰጥቼሻለሁ። በሁሉ ላይ ተረኛው ሱራፌል ነው አለ። አንተ የተረገም ክገልሃለሁ አለችው ቤዛ። ምክንያቱም ቤዛ ጋር ነበር ሲያዳምጡት የነበረው በስልክ በጣም ተፈላጊዋ ሴት አጠገብሽ ናት እንዴ? ኦ አለ ሰሚያሽ። እኔ ሮቤ ላይ አደለም ምራት መተታ ቀና ብላይ የምትል ሴት ሽ እንግዲህ ከዚህ በኋላ በይፋ በጥላትነታችን ታውጇል። ዋነኛው ጥላት ሽኔ ሳልሆን የገዛ ባለቤት ሱራፌል ነው። ለባሌ ብትናገር ከዚህ በኋላ ስትለው ስለ ቀሌ ታሞባለሽማ፣ አጠገብ ያለችው ሴት ትመሰክራለች። ባሏ ጋር አብረሽ እንድትጋደምሽ ሳሮን ንገሪያት ይላታል። አጠገብሽ ያለችን ሴት ለምን አትጠይቂያትም? ከባልሽ ጋር መጋደሟን ሲላት፣ እንግዲህ ቤዛ ወደ ሳሮን አፈጠጠች። ሶስተኛ እድልሽን ተጠቀሚበት፣ አራተኛ እድል የሚባል ነገር የለም እያለ እንግዲህ ከሳሮን ከቤዛ ፊት ሳሮንን እያናገራት ይገኛል። ዝም ስትለው ሳሮን፣ ስለዚህ ወስነሻል ማለት ነው። በልጅሽ ላይ የምንም ነገር ልረዳሽ አልችልም ብሏታል። ነገሪያት ከሱራፌል ላይ ተኝተሻል፣ ሱራፌል ጋር ተኝተሻል፣ አልተኛሽም፣ በደንብ አስረጃት። አሁን ያለሽ እድል ይሄ ነው እያለ እንግዲህ ለቤዛ ነገሪያት እያላት ነው። ይሽድም ልጠቀም እያለች ነው ሳሮ። ባልሽ አየሽ አይደል? ከአሁን በኋላ እድል ፍቅር ኑሮትም አያውቅም ይላታል። እኔ በፍጹም ይሄንን ነገር አላምነውም እያለች ነው ቤዛ። ሳሮን ደግሞ ልጇ ስለተያዘችባት አዎ ተኝቻለሁ ከሱ ጋር እያለች ነው። እኔ ደግሞ ከዚህ ነገር ለአገር ስለሽ ውሻ ሻባለች ገና ብዙ ዋጋ ትከፍያለች። እንግዲህ ሳሮን ልጇን ተይዛ እየተጨነቀች ነው። አዎ ከሱራፌል ጋር ተኝተሻል ስትላት አዎ ተኝቻለሁ አለቻት። እንግዲህ ሳሚ ደግሞ ሱራፌልን የጠረጠረው መርዙን እንዳስቀማው ያለው ሱራፌል ነው ብሎ ስለጠረጠረ መርዙን እንዳስቀማኝ ከየትን ብለህ አልጣያለው ነው እንጅርቴት እንዳለ ነገረኝ። አብራችሁ እያበራችሁ እየሰራችሁ ይሆናል ብሎ እንግዲህ ሳሚ ሱራፌልን ጠየቀው። ሱራፌል ጉዱን አልሰማም። ቤዛ ምን እንደሆነች አንተም ሆነ ያ በለጌ ዶክተር ቁልቁል ተወርዳላችሁ ጠብቆኝ እያለ ነው ሳሚ። ማማ ስለ እንጅርት እየተጨነቀኝ ነው። ያ መናጢ ዶክተር ምን አድርጎት ነው እያለች ነው

ጠፍቶብኛል ወይ ካልሆነ ለፖሊስ እና መልክት እንዴት ላለ ተረጋጊ፣ እያለቻት ኩቻ እያረጋጋቻት ትገኛለች። ማማን ሱራፌል ላገያዘበት ሚስጥር ምን እንደሆነ ባለ አቅም ግን ልቤ እየፈራ ነው አለች ቤዛ። እንግዲህ ውሸትሽ ነው እየዋሸሽ ነው አደለ ሱራፌል አብሮሻ አልተኛም ስትላት፣ ሴተኛ ዳሪ በነበርኩበት ሰዓት ሱራፌል ዋና ደንበኛ የነበር ብራ ግግም ስትልባት፣ እንግዲህ ቤዛ በጥፍ ያለሰቻት ማለት ነው እዚህጋ እዚህ ቤት መኖር እዚጋ ያቆማል፣ ብላ እንግዲህ ሳሮን ወጣች። ቤዛ ይህን ነገር መቋቋም አቅቷት አስራ ለሱራፌል እየደወለችለት ነው። እንግዲህ ሱራፌል የእሱ አባት ነው። ቤተሰብም በሙሉ የጨረሳቸው የእኔ ንብረት ነው የምኖሩበት። ስለዚህ እያንዳንዳቸው እገላቸዋለሁ አለ። ዶክተሩ ማለት ነው። ሱራፌል ደግሞ ረተውኝ መቀመጫ አሳጣችሁ እያለ በቦክስ ሊመታው እየታገለው ይገኛል። ሱራፌል ማለትም ሱራፌል ከዚህ ነገር የለበትም ማለት ነው። እንዳንተ አይነት እርኩስ ጋማ መቼም አብሬ ሊሆን አልችልም። ግድል እዚሁ ጥሩ ክፍፍል እንፍጠል። አንተ ሀብቱን በጠቅላላ ትወስዳል። እኔ ደግሞ በቃሊ ንወጣለሁ። ቤተሰብ ያላጠፋው ነገር ለምንድን ነው ቤዛ ዋጋ መከፍለው? ይለዋል አንተ ንብረቱን ተወስዳለህ እኔ ቤዛ ነገር ላለሁ እያለ ይገኛል ዶክተሩ እሱ የቀሯት ደግሞ ለአንተ ይበቃል ትሰማኛለህ እሱ መቼም ቢሆን እንዳታስበው ስለዚህ ለማንም ሳላካፍል ብቻ ይበልዋለሁ እያልክ ነው ይልቅ የሳሩን ልጅ ልቀቃት እሷ እዚህ ነገር ውስጥ የለችበት ለቅቄላታለሁ እኮ አንተ ቤት አልነበርክም ማለት ነው አንተ ቤት አልደረስክም ማለት ነው። ጉድህን አልሰማህም። ሳሮን አንተ ጋር እንዴት ተጋደመ፣ ለቤዛ ነግራታለች። ስለዚህ አንተ አብቅቶልሃል ይለዋል ዶክተሩ ሱራፌልን። እንማ ሊሆን አይችልም እያለ በጣም እየተናደድ ነው። ይህ ሳሮን እባክህ፣ ልጄ ልቀቃት ያልከኝም በሙሉ አድርግ ያለው ቤዛ፣ ያልኳትን በሙሉ አምናለች ትለዋለች። አሁን መውጣት የለብሽም፣ ምክንያቱም ቤዛ በደንብ እስከምታምን ድረስ የሆነ የሚያሳምን ነገር አኑሪላት ትላታ እሷን ለማሳመን ማድረግ ያለብሽን ነገር በሙሉ ተጠቀሚ ብሏታል። ቃሚ መቶ አብረው ልየሰሩ ሊሆን ይችላል ሲላ ቤዛን ሁላችሁም ሙጡልኝ፣ ሁላችሁንም አልፈልግም፣ አንተንስ እንዴት አምናለሁ ብለዋለች። እኔ የምንላገ ብዬ ዋሻለሁ ቤዛ እያለት ነው። እንግዲህ ቤዛ በለቅሶ እያለቀሰ ትገኛለች። በቤተሰቦቿ ጥፋት እሷ እንዴት ትበደላለች? ቤተሰብ ነገር ያመሰቃቀለው ዶክተሩ ነው። ሱራፌል በጣም መልካም ሰው ነው እያለች ነው። ሳሮን ሳሮን፣ ይኸው የተፈጠረውን ነገር ንገሪኝ ሲል አሳሚ ማለት ነው። እባክህ ልቀበልበት፣ ጎኒ አጠገቤ፣ ጥፋ ሳሚ እያለችው ነው። ሳሮን ሁለተኛ ምን ማግኘት እንዳሞክር ልኖርበት ልጄ ጋር

አሁን ብሎ በእሷ ለመጠቀም የምትጠጣው መጠጥ ውስጥ መድሃኒት ጨምሮ በግድ ከእሷ ጋር እንድተኛ ነው ያደረገው መቼም ይሄ ተራተራ ዘን እንደምት እየጠበቅ አይደለም አይደል ይሄ ምን ቤዛ እውነቱን ነው የነገርኩሽ የእሷ ሀሳብ ያን ቪዲዮ ቀርቶ አንቺን ከኔ ጋር ማጣራት ነበር ሀሳቡ እንግዲህ ቤዛ ሁሉም ነገር ውሸት ነው አንተ ህሳሩን ጋር ተኝተሃል ሁሉ ነገር ደግሞ አንተ ለማመን አንተ ለማመን ቸኩ ያለው ሱራፌል ስለዚህ ብቻዬን ጊዜ ያስፈልገኛል ብላ በጣም ተናዳበት ታውህድች ቤተሰብ ቤዛ ድራማ ትንሽ በጣም ወሰብሰብ ያለ ነው። ላይክ ሰብስክራይብ አድርጎች ስለተከታተላችሁ ያመሰግናለሁ።